ደስ ብለሽኛል ዛሬ ሀብዬ። እሺ በቃ የኔን ነገርን እንትሆና አሁን ከአይመንታ ጋር ተታረቁ አፍ ብዬ አለው በይና ከዛ በኋላ ደግሞ መቼም እንደማትሰድቢው በአላህ ስም ቃል ግቢልን። ሚስቱ እየደበራት ነው። ባንቺና በሱ መሀል ያለው ስድድብ ሚስቱ እየደበራት ነው። ትናንትና አሁን ትናንትና ሀቡ ሰምተሻል። ቢጠበስ አይሸተኝም። ወርጫ፣ መላጣ ያልተባልኩት ነገር የለም። እኔ የተጠረሩት የልጅቷን ሀቅ ክፈል ነው። ይህ ትክክል አይደለም ማሬ፣ ፐርሰናል ነክተሸዋል። ለሱ ይቅርታ ጠይቂውና ከዛ አፉ ተባባሉ። አንተ ይቅርታ ጠይቃት አለ። ለፍቅር ጠይቃኝ ነው ያልከው፣ ማስረጃ ስለሌለክ። ኧረ ችግር የለውም ጠይቃለች። አቤት ብዙ ጓደኞቼ በኢሞ እየመጡ አይተንሽ የማናቀውን ሶሻል ሚዲያ ላይ ያየንሽ ምናምን ብለዋል እና የወረ ስሜን አጥፍቷል። እኔ የፍቅር ጥያቄ ላልጠየቅኩትና ደብዳቤ እኔ በአሁኑ ሰዓት ደብዳቤ አለ እንዴ? እኔ በወረቀትም ሆነ በቴክስት ላልጻፍኩለት እንደዚህ አላደረገች የሚበልና ሀቂን ነገር ይቅር ለዋለሁ እኔ ችግር የለብኝም። እሺ፣ ስለዚህ ሌዲስ ፈርስት፣ ሴት መጀመሪያ ስለሆነ አንቺ ሴት ስለሆንሽ ቅድሚያሳተንሻል አንቺ ቦርጫ መላጣ ብትጠበስ አትሸተኝም ስላልኩ ይቅርታ አድርግ። ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኑራቸው። አቅም እኔን ያሳሰረው ሌላ ነገር አይደለም። ይህ እነዚህ ቪዲዮች ናቸው። እኔ ገደል ይከተት ግን አይቆጨኝም። ለዜጋዬ የሚችለውን በአቅሜ አድርጌያለሁ። የህሊና እስረኛ ነበርኩ፣ ነፃ ሆኛለሁ። አልሐምዱሊላህ ምንም ይድረስብኝ ንብረት ያ የጠፋው ንብረት ያ የጠፋው ልብስ ፋሽኑ አልፎበታል መኪናውም ፋሽኑ አልፎበታል ዛሬ ላይ አልሐምድሊላሂ አላህ ነገሮችን አስተካክሎልኛል ያን ሁለት አይቶ ገብተሻል ያሳዝናል በጣም ሳኡዲ እንደዚህ አይነት ጭቆና እንዳለ አላውቅም ነበረ ሳኡዲ ያላችሁ ተናገሩ እንጂ ለምን ትፈራላችሁ ማን ነው አዚዛ ሶዲያ ያለችው ግን ኔትወርክ ነቅሏታል። ሳውዲ ነታው። ግን ያው እዛው ሳውዲ ስላለች ምናባት ፈራ ይሆናል። እሺ እንትን ስለዚህ አፍ ብይሃለው ታለች። አዚዛን አስገቧት ከመጣች። እሺ ኔትወርክ ነቅሏታል። አፍ ብዬሽ አለው ብላለች። ፋጡማ እና እኔ እህቴ አላህ ያሽርሽ እንደ አንቺ ያሉትን በጣም ብዙ ሰዎች ረርተናል። ሰውዲ አረቢያ ላይ በጣም ብዙ ሕክምና አግኝተው ከሞት የተረፉ አገር ገብተውም ያረፉ ብዙ ብዙ ነገር ረርትናል። አልሐምዱላ በወቅቱ የምችለውን በአቅሜ እንደ ግሌ መልካም ስራዎችን ሁሉ አድርጌ ያለም አልሐምዱላ ለዛ ላ ዛሬም እያደረግኩ ነው በምችለውና እህቴ ፋጡማ ያስከፋዎች ነገር ካለ ያስቀምኮች ነገር ካለ ፎቱ በይ። በተቻለኝ አቅም አንቺን ለመርዳት በቅን ልቦና ተነሳስቼ ነበር በቻልኩት አቅም ሁሉ ነገር አድርጌያለሁ። የተሳሳትኩት ነገር ካለ ያጠፋሁት ነገር ካለ አፎቶ በእኝ ሄቴ። አሁንም መታከም የምትፈልጊ ከሆነ ይኸው በሬ ቤቴ ክፍት ነው። አዲስ አበባ መተሽ መታከም የምትፈልጊ ከሆነ ይኸው በራሴ ወጪ ላሳክምሽ፣ ላስመረምርሽ። ከተለያየ ዶክተሮች ጋር ግንኙነትም ስላለኝ ወዳጅነትም ስላለኝ አምስት ሳንቲም ሰዓት ከፊ አምስት ሳንቲም ሰዓት ታወጪ ኤምአር አይ መመርመር ትችላለሽ። መተሽ ያን ጊዜ እዚያ ኤምአር አይ ተመርመረች ነበረ እዚህ መትሽ መመርመር ትችያለሽ። ፊዚዮቴራፒ የሚያስፈልጋት ከሆነ መምጣት መውሰድ ትችላለች። ገብቶሻል? ይህን ሁሉ እኔ ለማድረግ እኔ ዝግጁ ነኝ። አሁንም ነገ ተነገ ወዲያ ወንድሜ ቸግሮኛል ይሄ ብር፣ ብር ያልቃል። በነገራችን ብር ያልቃል። ይሄ አራ ሶስት መቶ ምናምን ሽው ያልቃል። እኔ ይኖረሻል ብያለሁ፣ የማስበው ያልቃል። ባለቀሽ ሰዓት አይመን ቸግሮኛል ወንድሜ ብትኝ፣ አሁንም ዛሬ ካጠገብሽ ነኝ፣ ነገም ካጠገብሽ ነኝ። እኔም ማየው አንቺ የምትናገሪው ሳይሆን እኔም የማየው አንቺ ያለሽበትን መከራና ስቃይ ነው። ይህን አንቺ የተሸከምች መከራና ስቃይ ሌላ ሰው ቢሸከም በጣም ከባድ ነው። ገብቶሻል። በጣም ከባድ እና አስቸጋሪ ነው እና በዚህ አጋጣሚ መሲ ነፍሷን ይማራት እና ዛሬ ብትኖ ደስ ይለኝ ነበር። ፈጣሪ አልፈቀደውም። ብትኖ በጣም ደስ ይለኝ ነበር እና ግዲ የለችም ይህን ማለት ነው የምፈልገው። ሌላም ወንድም እህቶች እያስቀየምኳቸው ሰዎች ካላችሁ አፉ በሉኝ፣ ጥያቄ ካላችሁ አለው አይመንታ አለ ይኸው፣ ሀቡ በፈለገችው ሰዓት አይመንታ ይፈለጋል ከተባልኩ አለው፣ ምጠፋሱ አይደለሁም እኔ፣ ፊት ለፊት መጋፈጥ ወዳለሁ። ችግር ካለብኝ ችግር አለብኝ ላለው። ለምንድን ነው ጥሩ እህትና ወንድም ሰጥቶኛል። የሚገርምሽ ሀቡ ትናንትና ልክ ከአንቺ ከዘጋው በኋላ ከዱባይ አላቆም፣ እሱ ግን ያገኛል። እኔ አላቆም እኔ ጅዳ ነው ማቃህል ከዛ ዱባይ ሄዶ ነው እኔ ነጋዴ ነኝ አለ እዛ ወላሂ የለኝም በላይ ይከፍላሉ አለ በሪያ ልከፍልልሉ የለኝም፣ በላይ ኧረ ወንድሜ እኔ አለኝ እንደ ወላሂ ይኸውን ይሰማል በእርግጠኝነት። ከዛም ሌላ ልጆች በጣም ደው ዛሬም ሲደውሉ ነበረ፣ የከሚሴ ልጆች፣ የኮምቦልቻ ልጆች በጣም የኮምቦልቻ ልጆች የከሚሴ እያሉ የሚገርም እየደወሉ አላህ ብርታቱን ይስጠህ ብሎ ዱዓ ሲያደርጉን የነበሩ ሰዎች አሉ። በጣም አመሰግናለሁ ከጎኔ ከጎኔ በዚህ አጋጣሚም ደግሞ ልጅ ቶፊቅ ለዚች ልጅ ሰብስቦ በጣም ልጅ ቶፊቅ በእርዳታ በጣም ጎበዝ ልጅ ነበር። ለዚህ ስራ ብሎ ሰብስቦ ህጋዊ ሳይሆን ህገ ወጥ ሆኖ ባለበት ሰዓት እንኳን ለዚች እህት ሲቆም ነበረ። አላህ እሱንም ወለታውን ይመልስለት። ለእነ አቡ አሚራም ለተለያዩ ወንድሞችም አላህ ይመልስላቸው። ቀልብ ለሚሰጣቸውም ቀልብ አላህ ይስጣቸው። አፋቸውም ለሚረዝም፣ ምላሳቸውም ለሚረዝም አላህ ልቦና ይስጣቸው። ሰው ወደቀ በሚባል ሰዓት ወይ ሰው ችግር አለበት በሚባል ሰዓት ሰው መቀጥቀጥ በጣም ቀላል ነው። በነገራችን ላይ ገልደም ያለ ዛፍ መጥረቢያ ማድረግ በጣም ቀላል ነው። እኔ የታዘብኩትን ያየሁት ነገር ትናንትና እና ዛሬ፣ የሚገርምሽ ፎቶዬን እየለጠፉ ያላሉ ነገር የለም። ያው ለሶሻል ሚዲያ አዲስ ስላልሆንኩ እያየሁት ነው ያለፍኩት። ፎቶዬን እያየሁት የምቀርባቸው ሰዎች የሚገርምሽ አሉ። በቅርብ በቅርብ አንድ የረዷት ልጅ በሆነ ጉዳይ ቸግሯት የረዷት ልጅ በጣም ከባድ ነገር ሆና ፖስታ ይሏት ምን አለ መታ፣ አይመን ምንድነው ያለው ችግር፣ ምንድነው መከራው፣ ምንድነው ስቃው፣ መታ ብትለኝ እንኳን ምን ነበረ? ከዛ ብሩን ከከፈልኩ በኋላ የሰው ነገር ነው የምነግርሽ። ስክሪንሾቱን ልክልሻለሁ፣ አቡ ታያለሽ፣ ትዝብቱ መታችና፣ አይመን ይሄ ሀቢቢ እንዴው እኮ እኔ ትናንትና ልቤ ደንግጦ ነበረ፣ እንዴው ጀግና አኮራኝ ብላ ደግሞ ኮሜንት ጻፈች። ሀበሻ እንደዚህ ቴሌግራም አካውንት አይመንታን የሰደብሽው አንቺ ነሽ። የት ላይ ሀቡ፣ ቆይ ላነብልሽ ነው አካውንቱ ዩዘር ነው ሆና አነብልሻለሁ። ቴሌግራም አካውንቱ የሚለው ቢኢቲ ደብሊው ይማም ቢተው ይማም ነው የሚለው። አንድ ቀን እንደዚህ እንደምትዋረድ አውቅ ነበር። አላህ ፊት ደግሞ አለ ገና። አይ እሷ ልትሆን አትችልም። ለምን አትሉም? አንድ ቀን እንደዚህ እንደምትዋረ ይዋረዳቅ ነበር የሚለው ቦታው ላይ ያልነበረ ሰው ነው። ስክሪን ሪከርድ አይታ ኦር ላይቭን አይታ የነበረች ሰው ናት፣ እንጂ ራሷ እዚህ ጋር ለመምጣቱ ምክንያት የሆነች ሰው እንደዚህ ልጽፍ አትችልም። እኔ ስማርት ነው፣ ይህ ከሱ አይደለም። ለምን በሉ፣ አንድ ቀን እንደዚህ እንደምትዋረድ አቅር፣ ደብሊው ይማም ቢተው ደብሊው ይማም። እኔ ልለውም ሀቡ እስቲ ማይ ወላሂ ወላሂ ላዚም ብለሽ ትክክል ማይ ወላሂ ላዚም፣ ግቢ ቴሌግራም ላይ ግቢ እናየዋ። እሺ፣ በጣም ጥሩ። እኔ ደግሞ ው ሳይኮሎጂካሊ ስረዳ ይሄን የጻፈው ሰው ቦታው ላይ ያቶ መቶ ላንተ፣ አንድ ቀን እንደዚህ እንደምትዋረድ አቅ ነበር፣ አላህ ፊት ደግሞ አለገና ብሎ የሚጽፍረው ለመዋረድክ ምክንያት የሆነው ሰው ሳይሆን ስትዋረድ እግረ መንገዱን ያየሰው ነው። ገባ፣ ስክሪን ሪካርዱን እግረ መንገዱን ያየሰው ነው እንጂ ራሱ ሆኖ እንዴት ራሱ ምክንያቱ ሆኖ አየቅ ሰራውልክ ምናም ቢሆን መታው አየቅ ሰራውልክ ምናም ቢሆን ኖሮ እሷ ናት ይባላል። አንድ ነገር እሺ፣ እንደዛ ከሆነ አቡ እንደማሰድበኝ ከዚህ በኋላ ቃል ትግባ። በምንም አልፈልግም ከሱ በኮሜንት በምንም ትስደብ። ለምን ትሰርበዋለች እንዲሁ ለምን ትሰድባለች? ግልሽ አሁን አንቺ መቼም እንደማትሰድብ ቃል ግቢለት እና አፉት አባባል ለማመስገን እድል አትሰጪኝም? እሰጥሻለሁ ማሪ። ማንን ነው የምታመሰግኘው? አንቺን ነዋ። እሺ እናቴ፣ ችግር የለም። እሺ፣ በመጀመሪያ ሀቅ ላወጣው ጌታ ላስባህ ነው ታላ ምስጋና ሁሉ ተደራርቦ ይድረሰው። አሜን። በመቀጠል ሀቡዬ ማሪ፣ የእኔ ጀግና ሴት የኔ አንበሳ የሳይመን እናት የኑኑ እናት እኔ በጣም ነው ያስደሰች። ዛሬ ባንቺ ውስጥ ቤተሰቦችንና ያየሁት ባንቺ አስተዳደግ ውስጥ ምን ያክል በእውነተኝነትህ ነው እንዳሳደጉሽ፣ ምን አይነት በቃ የሰው ጭንቀት እንደሚያስጨንቅሽ፣ የፍትህ ባለቤት እንደሆንሽ ነው እና ያየሁት ቤተሰቦችን ቤተሰቦች ሁሉ ነው ያደረግኩላቸው ነገሮች ሁሉ ላንችና ለቤተሰቦች ሻላ ያድርጋቸው። ከመጥፎ ነገሮች ሁሉ አላህ ይጠብቅሽ አቡዬ። በጣም ነው የምወድሽ፣ በጣም ነው ማከብርሽ። ቀጥይበት፣ በጣም ደስ ብለሽኛል ዛሬ አቡዬ። እሺ፣ በቃ የኔን ነገር እንተውና አሁን ከአይመንታ ጋር ተታረቁ አፍ ብየሃለው በይና፣ ከዛ በኋላ ደግሞ መቼም እንደማትሰድቢው በአላህ ስም ቃል ግቢልን። ሚስቱ እየደበራት ነው በአንቺና በእሱ መሀል ያለው ስድድብ ሚስቱ እየደበራት ነው። ትናንትና አሁን ትናንትና ሀቡ ሰምተሻል። ቢጠበስ አይሸተኝም። ወርጫ መላጣ ያልተባልኩት ነገር የለም። እኔ የተጠረሩት የልጅቷን ሀቅ ክፈል ነው። ይሄ ትክክል አይደለም ማሬ። ፐርሰናሊ ነፍተሸዋል። ለሱም ይቅርታ ጠይቂው እና ከዛ አፉ ተባባሉ። አንተም ይቅርታ ጠይቃት አለክ። ለፍቅር ጠይቃኝ ነው ያልከው። ማስረጃ ስለሌለክ ሰራ ችግር የለውም ጠይቃለ ብዙ ጓደኞቼ በኢሞዬ መጡ አይተንሽ ማናቀውን ሶሻል ሚዲያ ላይ ያየንሽ ምናምን ብለዋልና የወር ስሜን አጥፍቷል እኔ የፍቅር ጥያቄ ላልጠየቅኩትና ደብዳቤ እኔ በአሁኑ ሰዓት ደብዳቤ አለ እንዴ እኔ በወረቀትም ሆነ በቴክስት ላጻፍኩለት እንደዚህ አላደረገች የሚበልና ሀቂ ነገር ይቀርለዋለሁ ችግር የለብኝም እሺ ስለዚህ ሌዲስ ፈርስት ሴት መጀመሪያ ስለሆነ፣ አንቺ ሴት ስለሆንሽ ቅድሚያ ሰጥተንሻል። አንቺ ቦርጫ መላጣ ብትጠበስ አትሸታኝም ስላልኩ ይቅርታ አድርግ።